ሰላም ጤና ይስጥልን። የተከበራችሁ ውድ ኤቫንጀሊካል ቲቪ ተመልካቾቻችን ይህ የወንጌል አማኞች ድምጽ ነው። የእሳቱ መረጃዎች ይዛላችሁ ቀርበናል። በቅድሚያም አርዕስተ ዜናዎች የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽሕፈት ቤት ኃላፊ ፓስተር ዶክተር ጌትነት ለማ የወንጌል አማኞች ታሪክ ያለን ህዝብ ነን ሲሉ ተናገሩ። የመሠረተ ክርስቶስ ቤተ ክርስቲያን ክልሎች በወቅታዊ ጉዳዮች ላይ እየተሰጠ ያሉትን የሐሰት መረጃዎች እንደሚቃወሙ አስታወቁ። የኢትዮጵያ አዲስ ኪዳን መጥምቃዊት ቤተክርስቲያን 37ተኛውን የቤተክርስቲያኗን አመታዊ ጠቅላላ ጉባኤ በአምቦ ከተማ በአምቦ አዲስ ኪዳን መጥምቃዊት ቤተክርስቲያን አካሄደች። የተከበራችሁ ተመልካቾቻችን ከመረጃዎቹ ጋር ብላችሁ ቆይታ የማደርገው ቤተልሔም ደረጄ ነኝ። ወደ ቀዳሚው መረጃችን ስናልፍ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጽህፈት ቤት ኃላፊ ፓስተር ዶክተር ጌትነት ለማ የወንጌል አማኞች ታሪክ ያለን ህዝብ ነን ሲሉ ተናገሩ። በእለቱ የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ እና የካውንስሉ ጽህፈት ቤት ኃላፊ ፓስተር ዶክተር ጌትነ ስለማ የተገኙ ሲሆን የመሰረተ ክርስቶስ ቤተ ክርስቲያን ምክትል ፕሬዚዳንት መጋቢ ሰብረላ ከድር በመድረኩ ለተገኙ መሪዎች የእንኳን ደህና መጣችሁ መልእክት አስተላልፈዋል። ይህን የተናገሩት ህዳር ሁለት ቀን 2018 ዓም የኦሮሚያ ክልል ካውንስል ጽህፈት ቤት በተደራጀበት ወቅት ነው። የኢትዮጵያ ወንጌላማኞች ቤተክርስቲያናት ካውንስል የተለያዩ ፕሮጀክቶች እየሰራ ነው። ከእነዚህ መካከል አንዱ የመጽሐፍ ቅዱስ ትርጉም ነው። በዚህ ላይ ትኩረት አድርገን እየሰራን ነው። የወንጌላማኞች ታሪክ አለን። ይህን ደግሞ በመጽሐፍ መልኩ ለቀጣዩ ትውልድ ጽሑፉ ማስተላለፍ ያስፈልጋል ያሉ ሲሆን በኢትዮጵያና ከኢትዮጵያ ውጭ ላሉ ዩኒቨርሲቲዎች እንደ ግብዓት እንደሚውልም የጽህፈት ቤቱ ኃላፊ ተናግረዋል። አክለውም ለሀገር ሰላምና ልማት በዚህ ያለን መሪዎች መሳተፍ አለብን። እኛ የወንጌላ አማኞች ሰላምን ከማስፈን አንጻር በትጋት ልንሰራ ይገባል። ህዝብና ቤተ ክርስቲያንን የመጠበቅ ኃላፊነት የእናንተም ጭምር ነው ሲሉ ተናግረዋል። እንግዲህ በካውንስል ደረጃ ትላልቅ ፕሮጀክቶችን እየሰራን ያለ ነው። ያለፉት የአምስት ዓመት ፕሮግረሳችን ለእናንተ መንገዱ አስፈላጊ ስለሆነ አንድም እንድትጸልዩ ነው። ሁለተኛ ተቋሙን ለመምራት ተቋሙ የትጋ እንዳለ ማወቅ ያስፈልጋል። እሱን ካላወቅን በጣም ስለምንተላለፍ ማለት ነው የመጽሐፍ ቅዱስ ትርጉም የኮፒራይት ባለቤትነት ኮፒራይት ባለቤት ያስፈልገናል። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የመጽሐፍ ቅዱስ ትርጉም የበላይ ጠባቂ የታተመ የሚል አንድ ያስፈልገናል። ኮፒራይት የሚል ከኤስአይኤል ጋር ተፈራርመን እየሰራናል። ምንድን ነው የሚቀጥለው ጀኔሬሽን ስለ ወንጌላማኝ ማወቅ ያለበት በየስነ መለኮት ተቋማቱ የምንማራቸው ቸርች ሂስትሪ ካሪኩለሞች ለምሳሌ ቃለ ሕይወት ያለው ስለ ቃለ ሕይወት ካስተማረ መካነ ኢየሱስ ያለው ስለ መካነ ኢየሱስ ካስተማረ ሙሉ ወንጌል ያለው ስለ ሙሉ ወንጌል ብቻ ካስተማረ አሁንም በክፍፍል ውስጥ ያለ ነው የወል ታሪክ ያስፈልገናል እንደ ሀገር የወል ታሪክ በኢትዮጵያ ብቻ አይደለም ከኢትዮጵያ ውጪም ባሉ ዩኒቨርሲቲዎች ውስጥ በኢትዮጵያ የሚገኙ የወንጌል አማኞች ሂስትሪ እግዚአብሔር በመለኮታዊ ስራ ያቋቋመው ቤተ እምነት እንጂ በየ በየዩኒቨርሲቲው በሙሉ ለሪሰርች ና ምርምር ማዕከሉ ያገለግላል። የኦሮሚያ ክልል ካውንስል ጽህፈት ቤት ከእያንዳንዱ ቤተ እምነት የተወከሉ አስር መሪዎችም ተገኝተዋል። በማስከተልም የኦሮሚያ ሃይማኖት ተቋማት ጉባኤ ጻፊ ፓስተር ዲንቃ ሁንዴሳ የሀገር ሰላም በአንድ አካል ብቻ የሚገደብ ስላልሆነ ሁላችንም ለሰላም ዘብ ልንቆም ይጠበቅብናል ብለዋል። በመጨረሻም ለተመረጡ መሪዎች ጸሎት ተደርጎላቸው ፕሮግራሙ ተጠናቋል። የመሰረተ ክርስቶስ ቤተ ክርስቲያን ክልሎች በወቅታዊ ጉዳዮች ላይ እየተሰጡ ያሉትን የሀሰት መረጃዎች እንደሚቃወሙ አስታወቁ። ሰሞኑን በአዲስ አበባ ፍሬንድሺፕ ሆቴል በማህበራዊ ሚዲያ በመሰረተ ክርስቶስ ቤተ ክርስቲያን ላይ በግለሰቦች ተጽፎ የተለቀቀውን የስም ማጥፋት ዘመቻ ቤተ ክርስቲያኒቷ ተቃውማለች። የመሰረተ ክርስቶስ ቤተ ክርስቲያን ከውልደቷ አንስቶ እስካሁን ድረስ ከጌታ የተቀበለችውን ተልኮ ወደ ግብ ለማድረስ ከእግዚአብሔር በተቀበለችው ጸጋ ምዕመናኑን በማስተማር በመምከር፣ በመምራት ወንጌልን ለሕዝብ በማድረስ ያለመሰልቸት እየሰራች ያለች እንደሆነች የሚገልጹት በክልሎች እና በቀጠናዎች ይፋ የተደረጉት ደብዳቤዎች ቤተ ክርስቲያኒቷ ለሰዎች መዳንና ለ ሀገር ሰላም እና እድገት ከፍተኛ አስተዋጽኦ በማድረግ ላይ ያለች ቤተ ክርስቲያን መሆኗን ያነሳሉ። የራሷን የውስጥ ችግሮች በራሷ በመፍታት ለሌሎች ምሳሌ ቤተ ክርስቲያን እንደሆነች የሚያነሱት ደብዳቤዎቹ በውስጥና በውጭ አካላት ከመታወቅ ባለፈ የስህተት አስተምሮን በማጣራት እና በመቃወም ግብረ ሰዶማዊነትን በግልጽ በማውገዝ የምታስተምርና እያስተማረች ያለች ቤተ ክርስቲያን መሆኗን ያነሳሉ። የቤተ ክርስቲያኒቱ ክልሎችና ቀጠናዎች ይህንን መግለጫ ያወጡት ከሰሞኑን ግለሰቦች በማህበራዊ ሚዲያ በቤተ ክርስቲያኒቷ ላይ በእግዚአብሔርና በምዕመኖቿ በ በተመረጡ ና በቤተ ክርስቲያን መሪዎች ላይ ከቤተ ክርስቲያኒቱ መዋቅር ወግና ባህል ውጪ ቤተ ክርስቲያንን የሚያንቋሽሽ ና የሚያጠለሽ ጽሑፍ አውጥተዋል በሚል ነው። ግለሰቦቹ የአቋም መግለጫ የማውጣት ስልጣን እንደሌላቸው ቤተ ክርስቲያኒቱ ያስታወቀች ሲሆን፣ ከቤተ ክርስቲያኒቱ መዋቅር ውጭ የተደረገውን እንቅስቃሴ ቤተ ክርስቲያኒቱ እንደማትቀበልም አሳውቃለች። ስለ ጉዳዩ ከቤተ ክርስቲያኒቱ ምክትል ፕሬዚዳንት ፓስተር ሰብረላ ከድር ጋር ባደረግነው ቆይታም የሚከተለውን ብለውናል። ደብዳቤዎቹ ሶስት ሰዎች አባል ናቸው። አጥቤ አይደሉም። ክልል አይደሉም። ቀጠና አይደሉም። ሀገር አቀፍ አይደሉም። ክብረ ሰዶማዊነት ጋር በተያያዘ የቤተክርስቲያኑ መሪዎች ወደዛ ነገር እንትንያን ዝንባሌ አልናቸው በሚል ያው ሶሻል ሚዲያው ስለ ኢሚኬሲ ሰሞኑ ምናልባት አንተም ከዛ የተሸወርክ አይደለህም ታያለህ ብዬ ያስባለሁ እናንተም ታያላችሁ ብዬ ያስባለሁ በዛ እኛ መግለጫ አውጥተናል። እኛ አጥብቀን እንደምንቃወም ጥቅምት ሰባት ላይ አውጥተናል። ጥቅምት ሰባት ብቻ ሳይሆን ነሐሴ ዘጠኝ ሁለት ሺህ አስራ ሰባትም አውጥተናል። አሁን የኛ ፕሬዚደንት አሜሪካን ነው። አሁን ከዛ ጋር ተያይዞ እንደዚህ አይነት ነገር ካላቸው ሰዎች ጋር ተገ ተነጋግረዋል ግዳያቸው ገብቷል በሚል በሬ ወለደ አይነት ውሸት እንደዚህ ሲያወሩ፣ እኛ በፍጹም እንደዚህ አይነት ነገር ብለን እንደ ቤተ እምነት ጥቅምት ሰባት መግለጫ አውጥተናል። ከዛ በኋላ ያንን መግለጫ እኛ አላጠገበንም። አሁን እነዚህ ሶስት ሰዎች እነዚህ ሶስት ሰዎች እነዚህ ማለት መብትም ስልጣንም የላቸውም። መጠየቅ የሚችሉት እስከ ሀገር አቀፉ ሳይሆን እስከ ክልል ነው መጠየቅ የሚችሉት በእኛ አሰራር አሁን ትላንትና ባለስድስት ነጥብ ያቋም መግለጫ ለው ሶስት ሰዎች እነ ዶክተር ስዩም አንቶኒዎስ እነ ሰለሞን ገብረ ማርያም እነ ማኖ አሰፋደ የሚባሉ የእኛ አባል የሆኑ ሰዎች መግለጫ ወጡ። ይሄ ደግሞ ከቤተ ክርስቲያኒቱ አሰራር ፈጽሞ ያፈነገጠ የወጣ የአመፅ መንገድ ነው። ይሄንን ነው ቀጠናዎቹና ክልሎቹ ይሄ ከቤተክርስቲያኑ አሰራሩ ውጭ የሆነ ነገር ፈጽሞ ተቀባይነት የለውም። የተቃወሙ ነው። ሌላኛው ደግሞ ቤተ እምነታችንም ሆነ መሪዎቻችን በዚህ ውስጥ የሚገቡ አይደሉም የሚል እንደምታም አቋምም ያለው ነው። ባጭሩ የኢትዮጵያ አዲስ ኪዳን መጥመቃዊት ቤተ ክርስቲያን ሰላሳ ሰባተኛውን የቤተ ክርስቲያናውን አመታዊ ጠቅላላ ጉባኤ በአምቦ ከተማ በአምቦ አዲስ ኪዳን መጥመቃዊት ቤተ ክርስቲያን አካሄደች። ባልደረባችን አማኑኤል ሌቢሶ ተጨማሪ አለው። በጉባኤው ላይ ቃለ እግዚአብሔር ከመካነ ኢየሱስ አምቦ አጥቢያ በቄስ በላይ የቀረበ ሲሆን በአምቦ አዲስ ኪዳን መጥምቄት ቤተ ክርስቲያን መዘምራን መዝሙርና አምልኮ ቀርበዋል። የጌታ አራት ቅዱስ ቁርባንም ተሰጥቶ ዶክተር ኢንጂነር ብዙ አየሁ አበበ የቤተ እምነቱ የቦርድ ሰብሳቢ መጋቤታ እየደገፉ የቤተ እምነቷ ፕሬዚዳንት እንዲሁም ጥሪ የተደረገላቸው የተለያዩ የቤተ እምነት መሪዎችም የእንኳን ደህና መጣችሁ መልእክት አስተላልፈዋል። የቤተ ክርስቲያኗ የ2017 ዓ ም የአገልግሎት ሪፖርት የቀረበም ሲሆን ከሪፖርቱ በመነሳት ቤተ ክርስቲያኗ ሚሽን ተኮር በመሆን ከተለያዩ ማህበረሰቦች ጋር በጤናማ መንገድ እያገለገለች እንደምትገኝ ተገልጿል። የኢትዮጵያ አዲስ ኪዳን መጥምቃውያን ቤተ ክርስቲያን ፕሬዝዳንት የሆኑት መጋቤታ እየደገፉ እንደተናገሩትም ቤተ ክርስቲያኗ ከ1981 ዓ ም ጀምሮ የወንጌል ሥራ እየሰራች ያለች ሲሆን በ1985 ዓ ም ደግሞ ከመንግሥት ዕውቅናን በማግኘት ወንጌል ባልደረሰባቸው አካባቢዎች በመድረስም እያገለገለች እንዳለችም ገልጸዋል። በአሁኑ ሰዓት ቤተ ክርስቲያኗ በተለያዩ አገሪቱ ክልል በአማራ፣ በኦሮሚያ፣ በደቡብ፣ ቤኒሻን ጉልጉምስ፣ በሐረሪ፣ በአዲስ አበባና ድሬዳዋ እንዲሁም በሶማሌ ክልል ቤተክርስቲያን በመትከል እንዲሁም ደቀ መዝሙር በማፍራት ረገድ የበኩሏን ድርሻ እየተወጣች እንደምትገኝም ተጠቅሷል። በተያዘው ዓመት በ2018 ዓ ም ቤተክርስቲያኗ የባፕቲስት ሴሚናሪ ኮሌጅ በዋናው ቢሮ መክፈት እቅድ እንዳላትም ተነግረዋል። ከዚህም በተጨማሪ በደብረ ብርሃን ጠባሴ ወለገብ ፕሮጀክት ቤተ እምነቷ ከ200 ካሬ ሜትር በላይ በመግዛት በ700 ካሬ ሜትር ሊያረፈ ወለገብ ህንፃ በመገንባት ላይ ስትገኝ ይህም ህንፃ በሰሜን ላሉት የአዲስ ኪዳን በጥምቀት ቤተ ክርስቲያን ማዕከል በመሆን የሚያገለግል የመጽሐፍ ቅዱስ ኮሌጅ ተከፍቶ አገልግሎት እንደሚሰጥ ተገልጿል። በተጨማሪም በጉጂ ዞን ክብረ መንግስት በአዱላ ከተማ በስድስት መቶ ካሪ ሜትር ላይ የአገልጋዮች ማሰልጠኛ ተቋም በመገንባት ላይ ስትገኝ በጉጂ ዞን አካባቢ ቤተ እምነቱ አገልግሎቷን በማስፋት ላይ መሆኗ ተገልጿል። ቤተ ክርስቲያኑ ወንጌል ስርጭትን በሀገሪቱ በአገሪቱ ዙሪያ በማሰራጨት ቤተ ክርስቲያናት በመትከልና የእግዚአብሔር መንግስት በማስፋት የራሷን ድርሻ የተወጣቸው መሆኗልም በሪፖርቱ ተመላክተዋል። ቤተ ክርስቲያኒቷ 2017 ዓ ም የፋይናንስ ሪፖርት የኦዲት ሪፖርት እና የስራ ሪፖርት በማቅረብ ለ2018 ዓ ም የተዘጋጀ የስራ እቅድ ቀርቦ በእለቱ ጸድቋል። ጉባኤው በቤተ ክርስቲያኗ ወደፊት ሂደት እንዲሁም የስራ ክንውን ላይ ውይይት ከተደረገ በኋላ በጸሎት መጠናቀቁን ከቤተ ክርስቲያኒቷ የደረሰን መረጃ ያመላክታል። ከዚሁ ጋር በተያያዘ የኢትዮጵያ አዲስ ኪዳን መጥመቃዊት ቤተ ክርስቲያን ልማት ኮሚሽን እየሰራ ያለውን ሁለንተናዊና የልማት ስራ አመርቂ እንደሆነ ተገለጸ። ባልደረባችን አማኑኤል ሌብሶ ተጨማሪ ያለው ልማት ኮሚሽኑም የ2017 ዓ ም ዓመታዊ ሪፖርት ኦዲት ሪፖርት እንዲሁም የ2018 በጀት ዓመት እቅድ የቀረበ ሲሆን ከሪፖርቱ በመነሳት ጉባኤው ልማት ኮሚሽኑ እየሰራ ያለው ስራ ሁለንተናዊና ልማት ተኮር መሆኑ የሚያስደስት የሚያኮራም ነው ብለዋል ልማት ኮሚሽኑ በአምስት ፕሮግራሞች ማለትም በትምህርት የጤናና ዋሽ የኑሮ ማሻሻያ ና የሴቶች አቅም ማጎልበት ግብርናና የምግብ ዋስትና ድንገተኛ አደጋ ምላሽ ፕሮግራም በአማራ በኦሮሚያ ማዕከላዊ ኢትዮጵያ ደቡብ ኢትዮጵያ በአዲስ አበባ ና ድሬዳዋ ከተማ መስተዳድር እየሰራ እንደሚገኝ ነው የተገለጸው በጉባኤው ላይ ከኢፌድሪ ሲቪል ማህበራት ባለስልጣን ተወካዮች የተገኙ ሲሆን በቀረበውም ሪፖርትና ማብራሪያ መደሰታቸውን ገልጸዋል እንዲሁም በ2017 በጀት ዓመት ጥሩ አፈጻጸም ላሳዩ ሶስት ፕሮጀክቶች አዶላ አዲስ ኪዳን ልጆች ልማት ፕሮጀክት፣ ሶዶ አዲስ ኪዳን ልጆች ልማት ፕሮጀክት፣ አለም ከተማ አዲስ ኪዳን ልጆች ልማት ፕሮጀክት የእውቅና ሰርቲፊኬትና ሽልማት ተበርክተዋል። በቀጣይም በሁሉም ክልሎች ተደራሽ ለመሆን በሰፊ እየሰራ መሆኑ ተገልጾ ጠቅላላ ጉባኤ በዚህ መጠናቀቁን ቤተክርስቲያኒቱ አስታውቃለች። የመላው አፍሪካ ቤተ ክርስቲያናት ጉባኤ አካል የሆነው የመላው አፍሪካ ወጣቶች ኮንግረስ ሁለተኛ ጉባኤ በናይሮቢ ኬንያ ተካሄደ። ባልደረባችን ናትናኤል ጌታቸው ተጨማሪ ያለው። አፍሪካ ማይሆም ማይ ፊውቸር አፍሪካ ቤቴ ወደፊቴ በሚል መሪ ቃል የተካሄደው ኮንግረሱ በአራት ዋና ዋና ሀሳቦች ዙሪያ በማተኮር የተለያዩ ጽሁፎችና ምክክሮች የተካሄዱበት ነበር። ዋና ዋና ሀሳቦቹ ፓንአፍሪካኒዝም እና ንቁ ዜግነት፣ ሰብአዊ ክብርና ማህበራዊ ኢኮኖሚያዊ ሰላም ደህንነትና የስነ ምግባር አመራር፣ እንዲሁም የአካባቢ ጥበቃ የሚሉ ነበሩ። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ በስድስት ወጣቶች የተሳተፈች ሲሆን ተሳታፊ ወጣቶችም በኮንግረንሱ ንቁ ተሳትፎ በማድረግ ልምድ መቅሰማቸውን የቤተ ክርስቲያኒቱንም ልምድ ማካፈላቸው ተገልጿል። የመላ አፍሪካ ወጣቶች ኮንግረስ አስተባባሪ ኮሚቴ አባል እና የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር የሆኑት ወንድም የማገኙ ዲሳ እንደ ቤተ ክርስቲያን እና እንደ ሀገር በዚህ ሀገራዊ የወጣት ኮንክረንስ ላይ ለመሳተፍ አስፈላጊ እና ጠቃሚ መሆኑን በመጥቀስ ከቤተ ክርስቲያኒቱ የተለያዩ ሲኖዶስ ወጣቶች መሳተፋቸው ደግሞ እውቀትና ልምድ ለማግኘት ተሳትፏችንን የበለጠ ለማሳደግና ለማስፋፋት ጉል ሚና እንዳለው ገልጸዋል። በመጨረሻም የመላው አፍሪካ ወጣት ኮንክረንስ የአፍሪካ ወጣቶች የሀገሪቱ ተስፋ ስለሆኑ አፍሪካን እንደ ቤታቸው ና የሁልጊዜ መኖሪያ እንደሆነች እንዲያስቡ፣ ለቀጣይ ትውልድም መልካም አሻራ እንዲያስቀምጡ፣ ንቁ ዜጋ እና የለውጥ አምባሳደር በመሆን የአፍሪካን የተሳሳተ ለመቀየር እንዲሰሩ ጥሪ በማድረግ ተጠናቋል። የመላ አፍሪካ አብያተ ክርስቲያናት ጉባኤ በ1963 እንደ ኤሮፓውያን አቆጣጠር የተቋቋመ 214 አብያተ ክርስቲያናት እና ከ200 ሚሊየን በላይ ክርስቲያኖችን ያቀፍ የኢኮሚኒካል ድርጅት ሲሆን የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የኢኮሚኒካል ህብረት መስራች አባል ናት። መረጃውን ከቤተ ክርስቲያኒቱ ወጣቶች አገልግሎት የፌስቡክ ገጽ ላይ ያገኘ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በደቡብ ምስራቅ አዲስ አበባና አካባቢ ክልል የጎፋ ሙሉ ወንጌል አማኞች አጥቢያ ቤተ ክርስቲያን የተመሰረተችበት የአምስተኛ ዓመት የብር ኢዮቤልዩ ክብረ በዓል በድምቀት ተከበረ። አማኑኤል ሌብሶ ተጨማሪ አለው። እሁድ ጥቅምት 30 2018 ዓ.ም የጎፋን የጎፋም ሎንጌላ ጥቤት የተመሰረተችበትን የ25ኛ ዓመት የብር ኢዮቤልዩ ልዩ ክብረ በዓል በድምቀት ሲከበር ከቤተ እምነት የተወከሉት መጋቢ ምንትዋብ ተካ፣ ቀደምት የቤተ ክርስቲያኑ አባላት አገልጋዮችና ጥሪ የተደረገላቸው እንግዶች ተገኝተዋል። የቤተ ክርስቲያኒቱ መሪና እረኛ የሆኑት መጋቢ ብርሃኑ አካ ለጉባኤውና ለእንግዶች የእንኳን ደህና መጣችሁ መልእክት አስተላልፈዋል። ዘማሪ መጋቢ የዮሴፍ በቀለ በዝማሬ ያገለገሉ ሲሆን ከቤተ እምነቱ ተወክሎ የመጡት መጋቢ ምንዋብ ተካ የእንኳን ደስ አላችሁ መልእክት በማስተላለፍ አጥቢያዊቱን እግዚአብሔር ስለረዳት አመስግነዋል። የክልሉ ፕሬዚዳንት የሆኑት መጋቢ ፋሲል ተክሉ የጎፋ ሙሎንጌል አጥቢያ ጌታ በብዙ ጸጋና ቸርነት ስለረዳት አመስግነው መልእክት አስተላልፈዋል። በመቀጠልም መጋቢ ብሩክ ከበደ አቤኔዘር የእግዚአብሔር እርዳታ በሚል ድረስ አንደኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ያለውን ቃል በማካፈል ለጉባኤው ጸሎት አድርገዋል። በመቀጠል በእነዚህ አምስት ዓመታት ውስጥ በአጥቢያ በትጋትና በመሰጠት ያገለገሉ ቀደምት አንጋፋ አባላትን በማመስገን ጋቢ ማልበስ ጊዜ ሲካሄድ እንዲሁም በሀያ አምስት አመታት ውስጥ በአጥቢያ በተለያየ መንገድ ቅር ለተሰኙትና ላዘን ወገኖች መሪዎችና አገልጋዮች በጉባኤ ፊት በመንበርከክ ይቅርታ የመጠየቅ ፕሮግራም አካሂደዋል። የቤተ ክርስቲያኒቱ መጋቢ የሆነ ስዩም አጠቃላይ ክብረ በዓሉ ምን እንደሚመስል እና ቀጣይ የሚሰሩትን ስራዎች አስመልክቶ ለቀረበላቸው ጥያቄ የምስጋና የ25 አመት የብር ኢዮቤልዩ ክብረ በዓል በታሰበው ዕቅድ መሰረት የተሳካ መሆኑን በመግለጽ ጌታን በእጅ ጉስ ለረዳቸው በማመስገን በአጠቃላይ ዝግጅት ውስጥ ንቁ ተሳትፎ ያደረጉትን አባላትና አገልጋዮችን ማመስገናቸውን ቤተ ክርስቲያኒቱ አስታውቃለች። በቀጣይም የጎፋ ሙሉ ወንጌል አጥቢያ የምስራቹን የወንጌል ቃል ማድረስ፣ አባላት እውነተኛ የክርስቶስ ደቀ መዝሙር ማድረግ፣ የልጆችና የታዳጊዎችን ለንተና የማሰልጠኛ መገንባት፣ የዝማሪ አገልግሎትና ድዎችን በማሰብ አገልግሎት ስራ ላይ በዋናነት ትኩረት አድርጋ እንደምትሰራ ገልጸዋል። የጉፋሙ ሎንጌል አጥቢያ ቤተክርስቲያን ቤተ ክርስቲያን በ1992 ዓ ም የተመሰረተች ሲሆን አሁን ላይ የራሷ የማምለኪያ ስፍራ ኑሯት ከ600 አባላት በላይ እና ሰባት የሙሉ ጊዜ አገልጋዮች ያሏት ሲሆን የማምለኪያ ህንፃ ለመገንባት በዝግጅት ውስጥ እንደምትገኝ ለማወቅ ተችሏል። መረጃውን ከቤተ ክርስቲያኒቱ የፌስቡክ ገጽ ላይ ያገኘ ነው። ለዛሬ ከያዝንላችሁ መረጃዎች መካከል ወደ መጨረሻው መረጃ ስናልፍ በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና አካባቢዋ ክልል በፊቼ የከተማ ቤተ ክርስቲያን ለመትከል ስምምነት ተደረገ። ባልደረባችን ናትናኤል ጌታቸው ተጨማሪ ያለው፣ በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና አካባቢዋ ክልል በታጠቃ የአምስት ሙሉ ወንጌል እና በፊቼ ሙሉ ወንጌል አጥቢያ ቤተ ክርስቲያን መካከል በፊቼ ከተማ ቤተ ክርስቲያን ለመትከል ስምምነት ተደርጓል። በክልሉ ፕሬዚዳንት መጋቢ ሰለሞን በንቲ አማካኝነት ለአጥቢያዎች ወደ ሰሜን ወጥተው ወንጌል እንዲሰሩ በሚል በተደረገው ጥሪ የታጠቅ ሙሉ ወንጌል አጥቢያ ምላሽ በመስጠት ጥቅምት 28 2018 ዓ.ም በፍቼ ከተማ በመገኘት የክልሉ ተወካይ መጋቢ ሽመልስ ጠጅ በተገኘበት ቤተ ክርስቲያን ለመትከል እና አስፈላጊ ድጋፍ ለማድረግ ተስማምተዋል። የፍቼ ሙሉ ወንጌል አጥቢያ አሁንም ሌሎችን አጥቢያዎች ለመቀበል ዝግጁ መሆኗን ገልጸዋል። መረጃውን ከቤተ ክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። ውድ ተመልካቾቻችን ለዛሬ የነበረ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር በተለይም ደረጀ ከመላዩ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አደረግን። ከቀሪ ኤቫንጀሊካል ፕሮግራሞች ጋር መልካም ቆይታ